የኢትዮጵያ ውጭ ጉዳይ ሚኒስቴር ኢትዮጵያውያንን ከሳውዲ ለመመለስ የሚደረገው ጥረት በቀጣይም ተጠናክሮ የሚቀጥል መሆኑን አስታውቋል። የሳውዲ አረቢያ መንግስት የሰጠው የእፎይታ ጊዜ ተጠናቋል። እስካሁን ባለው 110 ሺህ የሚሆኑ ዜጎችን ወደ አገራቸው እንዲመለሱ ለማድረግ የጉዞ ሰነድ ወስደዋል። ሆኖም ግን የተመለሱት 42 ሺህ ብቻ እንደሆኑ ይፋ ተደርጓል። ከአንድ ወር ጊዜ በፊት በውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አማካኝነት ለሳውዲው ንጉስ የምህረት አዋጅ ቀነ ገደብ እንዲራዘም መጠየቅ የሚታወስ ነው። በዚህ በኩልም በግልጽ የተሰጠ ምላሽ ባይኖርም የሳውዲ መንግስት እስካሁን ከኢትዮጵያ የቀረቡ ጥያቄዎችን አዋንታዊ በሆነ መልኩ ሲመልስ እንደነበርና አሁንም ትብብሩ ይቀጥላል ተብሎ እንደሚጠበቅ ተገልጿል። ራጁ መሀመድ ዘግቦታል። ለጣና ሐይቅ የሚደረገው እንክብካቤ ዝቅተኛ በመሆኑ የአሳ ሀብቱ ህልውና አደጋ ላይ እየወደቀ መምጣቱ ተነግሯል። በሐይቁ ህገወጥ መረብ ጥቅም ላይ ስለሚውል የአሳ ሀብቱ እየቀነሰ ነው። በዚህ የስራ ዘርፍ ላይ ኑሯቸውን መሰረት ያደረጉ ነዋሪዎችም ለችግሩ እየተዳረጉ ነው ተብሏል። በአማራ ክልል እንስሳት ማስፋፊያ ኤጀንሲ የአሳ ሀብት ልማትና አስተዳደር ባለሙያ አቶ ይበልጣል አይናለም ከግብጽ ተመርቶ ሱዳንን አቋርጦ በመተማ በኩል በህገወጥ የሚገባው መረብ የአሳ ሀብቱን ችግር ውስጥ እየጣለው ነው ብለዋል። ችግሩን ለመፍታት ከወረዳዎች ጋር በመቀናጀት ህገ ወጥ መረብ የሚጠቀሙ ግለሰቦችን እየያዙና ወደ ህግ እያቀረቡ መሆኑንም ተናግረዋል። በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር አበበ ጌታሁን ለጣና ሐይቅም ሆነ ለአሳ ሀብቱ ጥበቃና ህጋዊ የአስተዳደር ስርዓት ባለመዘርጋቱ ወደ ችግር እየገቡ ነው ብለዋል። በጣና ሐይቅ ብቻ ከሚገኙ 21 የአሳ ዝርያዎች መካከል 17ቱ አደጋ ውስጥ መሆናቸውን በመጥቀስ በቀጣይ ችግሩ ለመፍታት መንግስት ልዩ ትኩረት ሊሰጥ እንደሚገባም ፕሮፌሰሩ አሳስበዋል። መቅደላዊ ደረጃ ይዘግበዋለች። ስርዓት 12 ቆይታችን አሁንም እንደቀጠለ ነው። ወደ ቀጣዩ ጉዳይ ነው የማሳልፋችሁ። አለማችን በየአመቱ ከ1.4 እስከ 2.1 ትሪሊዮን ዶላርን በምግብ እጥረት ችግር ምክንያት ታጣለች። በአሁኑ ወቅትም 30 በመቶ የሚሆነው የአለማችን ህዝብ የመቀንጨር ችግር ያለበት እንደሆነ ተገልጿል። የምግብ እጥረት ችግሩ በዚሁ ከቀጠለም እንደ አውሮፓውያን አቆጣጠር በ2035 50 በመቶ የሚሆነው የአለማችን ህዝብ የመቀንጨር ችግር ሊታይበት እንደሚችልም ተመላክቷል። የአመጋገብ ስርዓት ችግርን ምክንያት በማድረግም በህፃናት ላይ የሚስተዋለው የመቀንጨር ችግር በሀገራችንም ያልተቀረፈ ጉዳይ ነው ተብሏል። በሀገር አቀፍ ደረጃም የተመጣጠነ የምግብ እጥረት በመኖሩ የተነሳም 56 በመቶ የሚሆኑና እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በደማነስ በሽታ የተጠቁ ስለመሆናቸውም መረጃዎች ይጠቁማሉ። ከዚህ ጋር በተያያዘ ቅድስት ደጀኔ ሰፋ ያለ ዘገባ አሰናድታለች። ኢትዮጵያ ልክ እንደ ሌሎች የዓለም ሀገራት ሁሉ የተባበሩት መንግስታት ድርጅት አባል በመሆን 17ቱን የዘላቂ ልማት ግቦች ከማሳካት አኳያ ስምምነት ካደረገችባቸው አላማዎች መካከል ረሃብን ከሀገሪቷ ላይ ከማጥፋት ቀጥሎ የምግብ ዋስትናን ማረጋገጥ የሚለው ጉዳይ ሲሆን ይህንንም ራእይ ከግብ ለማድረስ አሁን ላይ ጥረቶች እየተደረጉ ቢገኙም በተመጣጠነ የምግብ እጥረት ምክንያት በርካታ ህጻናት የመቀንጨር ችግር እየታየባቸው እንዳለ ተገልጸዋል። በአሁኑ ወቅትም እንደ ሀገር አቀፍ ሰላሳ ስምንት በመቶ ያህሉና እድሜያቸው ከአምስት አመት በታች የሆኑ ህጻናት የመቀንጨር ችግር ያጋጠማቸውም ናቸው ተብሏል። ከዚሁ ጋር በተያያዘም በመዲናችን አዲስ አበባ ከሚገኙ ህጻናት መካከል አስራ አምስት በመቶ ያህሎቹ የዚሁ ሰለባ ተቋዳሽ እንደሆኑ ሲነገር በቁጥር ሲገለጽም ወደ ሰላሳ ስድስት ሺህ እንደሚደርሱም ተነግሯል። በአንድ ወቅት ላይም ከግብርናና ቴክኖሎጂ መላመድ ጋር ተያያዥነት የነበረው አንድ ጥናት እንዳመላከተውም ሀገራችን በአንድ አመት ውስጥ ብቻ ሀምሳ አምስት ነጥብ አምስት ቢሊዮን የኢትዮጵያ ብርን ለተመጣጠነ የስርአተ ምግብ አላማ ብላ የምታጣ መሆኑን አስረድቷል። ጉዳዩ ጋር ተያይዞም ጤናው የተጠበቀ ዜጋን ከማፍራት አንጻር በጤናው ዘርፍ ትልቅ ትኩረት ተሰጥቶት ከፈረንጆቹ ሁለት ሺ ስምንት ጀምሮ በሀገራችን ላይ የስርዓተ ምግብ ፕሮግራም እየተተገበረ እንደሚገኝ ይታወቃል። ይሁንና በህፃናት ላይ የሚደርሰው የመቀንጨር ችግር አሁንም የቀጠለ በመሆኑ የሁለተኛ ዙር የብሔራዊ የስርዓተ ምግብ ፕሮግራም መተግበርን አስመልክቶ በዛሬው እለት የአዲስ አበባ ከተማ አስተዳደር ጤና ቢሮ ከአዲስ አበባ ጤና ቢሮ ጋር በመተባበር የግንዛቤ መድረክን አዘጋጅቷል። በመድረኩ ላይም የመቀንጨር ችግር በተለይ በጽንስ ጊዜና አንድ ህፃን ተወልዶ እድሜው ሁለት ዓመት እስኪሞላው ድረስ ባለው የእድሜ ክልል ውስጥ ወይም በመጀመሪያዎቹ አንድ ሺህ ቃናቶች የሚስተዋል በመሆኑ ነፍሰ ጡር እናቶችና ህጻናት ህፃናት የተስተካከለ ስርዓተ ምግብን መከተል ይኖርባቸዋል በሚል ከተለያዩ የሴክተር መስሪያ ቤቶች ጋር የሁለተኛውን ምዕራፍ የስርዓተ ምግብ ፕሮግራም ትግበራን አስመልክቶ የግንዛቤና የማስተዋወቅ ስራም ተሰርተዋል። ከመድረኩ ዝግጅት ባለፈም ለሁለተኛ ጊዜ የሚካሄደው የብሔራዊ የስርዓተ ምግብ ፕሮግራም አንድ ህፃን የተመጣጠነ ምግብን በማግኘት በአካልና በአይምሮ የዳበረ እንዲሆን እንዲሁም ለሀገሩ እድገትም አስተዋጽኦን ማበርከት እንዲችል የማድረግ ፋይዳውም የጎላ ነው ሲሉ የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ የሆኑት ዶክተር ጀማል አደም ተናግረዋል። በተወዳጁ ጣቢያ ብስራት ኤፍኤም 101 ነጥብ 1 የብስራት 12 ቆይታ አሁንም እንደቀጠለ ነው። የሀገር ውስጥ መረጃዎቻችን አላበቁም። ኢትዮጵያና ሩሲያ የሽብር ተግባር ለመዋጋት ከተባበሩት መንግስታት ድርጅትና የዓለም ሀገራት ጋር የሚደረገው ትብብር ሊጠናክር ይገባል ብለዋል። ይህ የተባለው የኢትዮጵያ ውጭ ጉዳይ ሚኒስትሩ ዶክተር ወርቅ ነገበየው በሞስኮ ጉብኝት ማድረጋቸውን ተከትሎ ነው። በጉብኝታቸውም ከሩሲያ አቻቸው ሰርጌይ ላፍሮቭ ጋር የተወያዩ ሲሆን በተለያዩ መስኮች ላይ ያሏቸውን ጥምረቶች፣ ስኬቶችና ታሪካዊ ግንኙነታቸውንም አንስተዋል። በኢትዮጵያ ያሉ ትልልቅ ፕሮጀክቶች ተግባራዊነት ላይ የተወያዩ ሲሆን በንግድ ዘርፍና በኢኮኖሚው ላይ ያላቸው ትብብርም የውይይታቸው አጀንዳ ነበር። ከዚህም ባሻገር በትምህርት በሳይንስና ቴክኖሎጂ ዘርፍ ላይም በትብብር መስራታቸው ሊያስገኝ የሚችለውን ጥቅምም አንስተዋል። በአፍሪካ ያሉ መሰረታዊ የግጭት ችግሮችም በውይይታቸው የተነሱ ሲሆን በተለይም በሶማሊያና ደቡብ ሱዳን ጉዳይ ላይ ያሉ ወቅታዊ ችግሮች በአፋጣኝ ሊፈቱ እንደሚገባ መልእክትም አስተላልፈዋል። ዶክተር ወርቅ ነገበያው ለሩሲያ አቻቸው ያቀረቡት የጉብኝት ግብዣም ተቀባይነት አግኝቷል ነው የተባለው። ከውጭ ጉዳይ ሚኒስቴር መረጃውን ሰምተናል። በሐዋሳ ኢንዱስትሪያል ፓርክ ውሃን መልሶ መጠቀም የሚያስችል ግዙፍ ማሽን መተከሉ ተገልጿል። አርቪንድ ኢንቢዞል በተባለ የህንድ ተቋም በፓርኩ የተተከለው ማሽን በቀን እስከ 11 ሚሊዮን ሊትር ውሃ የማጣራት አቅም አለው ተብሏል። ይህም ከአፍሪካ ትልቁ ያደርገዋል። የኢንዱስትሪ ፓርኩ በአየር ንብረት ላይ ሆነ በአካባቢው ምንም አይነት አሉታዊ ተጽዕኖ እንዳይፈጥር ለሚሰራው ስራ የንጹህ ውሃ አቅርቦት አንደኛው መንገድ ነው ተብሎ በመታመኑ የተደረገ ነውም ተብሏል። የኢትዮጵያ መንግስት ከአርቪንድ ኢንቢዞል ጋር በኢንዱስትሪ ፓርኮች ሰዎችን ንጹህ ውሃ አቅርበው ቴክኖሎጂዎችን መተግበርና አስመልክቶ በጋራ ለመስራት የመግባቢያ ሰነድም መፈራረማቸው ነው የታወቀው። በተጨማሪም የጨርቃ ጨርቅ ምርት ዘርፉ ሊያደርስ የሚችለው የአካባቢያዊ ተጽዕኖ ላይ በጋራ ጥናት ለመስራትን ተስማምተዋል። ሀገሪቱ የምትከተለውን የኢንዱስትሪ መር ኢኮኖሚ እውን ለማድረግ ባለው ሂደት ውስጥም የአካባቢና አየር ንብረት ለውጥ በእኩል ትኩረት የሚሰጠው ነው ተብሏል። ራሄል ተስፋዬ ዘግበዋለች። በአስራ አንድ ወራት ውስጥ አራት ዳኞች ከዳኝነት ስራ መሰናበታቸውን የፌዴራል ፍርድ ቤቶች አስታውቋል። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አቶ ዳኜ መላኩ ለህዝብ ተወካዮች የ11 ወር ሪፖርት ባቀረቡበት ወቅት እንዳሉት በዳኞች ኢስነ ምግባራዊ ድርጊት ምክንያት ዳኞች አስተዳደር ጉባኤ የቀረቡ ቅሬታዎችን በሙሉ ለማስተናገድና ተገቢ የሆኑ ወቅታዊ ምላሾችን በተያዘ ወቅት የዳኞችን አገልግሎት አሰጣጥ አስመልክቶ ከተገልጋዮች በቀረቡ አቤቱታዎች የፌዴራል ዳኞች አስተዳደር ጉባኤ ለአንድ ዳኛ ማስጠንቀቂያ በመስጠት አራት ዳኞችን ከዳኝነት ስራ ማሰናበቱን አስታውቋል አስታውቋል። በዳኝነት ስራው ላይ በደል አደረሱት 12 ዳኞች የጽሁፍ ማስጠንቀቂያ መስጠቱን በመጥቀስ የቀረቡ አቤቱታዎችን የመመርመርና የማጥራቱ ስራ ቀጠሉን ገልጿል። የሰሜን ምዕራባዊ ድርጊቶችን በፈጸሙ የጠቅላይ ፍርድ ቤት ሶስት የስራ ኃላፊዎችና ሁለት ድጋፍ ሰጪ ሰራተኞች ከደረጃቸው ዝቅ ብለው እንዲመደቡና 13 ሰራተኞችን ከስራ እንዲሰናበቱ መደረጉንም ተናግረዋል። ሰነድ በማጭበርበር ገንዘብ ያጎደሉ አንድ ሰራተኛ ከስራ ተሰናብተው በወንጀል እንዲከሰሱ መደረጋቸውን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንቱ አስታውቀዋል። ጃፋር አህመድ ነው ዘገባውን ያደረሰን። ከዚህ ጋር በተያያዘ ደግሞ ሰፋ ያለ ተነታን ያዘጋጅቷል ወደ ሰውን

የፌዴራል ፍርድ ቤቶች ባቀረበው ሪፖርት እንደገለጸው በሦስቱም ፍርድ ቤቶች እስከ ግንቦት መጨረሻ በፌዴራል ጠቅላይ ፍርድ ቤት፣ በፌዴራል ከፍተኛ ፍርድ ቤትና በፌዴራል መጀመሪያ ደረጃ ፍርድ ቤት 168744 መዛግብትን እልባት ማግኘታቸውም ተናግሯል። የጨመረ የመጣውን የመዛግብት ፍሰትና የሚቀርቡ ጉዳዮችን ውስብስብነት ያገናዘበ የዳኝነት አገልግሎት ለመስጠት ዳኞች የስራ ሰዓታቸውን ብቻ ሳይሆን የረፍት ጊዜያቸውንም ጨምሮ መስራታቸው ተገልጿል። በችሎቶች የሚሰጡ ውሳኔዎች ወይም ፍርዶቻቸው አፈጻጸም ቅልጥፍና ለማሻሻል በተያዘ እቅድ በፍርድ አፈጻ አስተሳሰብ ዳይሬክቶሬት የሚሰጡ አገልግሎቶችን ለመምራት የሚያስችል የአገልግሎት አስተዳደር ስታንዳርድ በማዘጋጀት ጠንካራ የአፈጻጸም ስርዓት መዘርጋቱን የገለጸው የፌዴራል ፍርድ ቤቶች በጀት ዓመቱ 2263 ውሳኔዎችና ትእዛዞችን አዲስ የቀረቡ የአፈጻጸም መዝገቦችን ተመርምረው እንዲፈጸም ማድረጉን አቶ ዳኝ መላኩ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ተናግረዋል። በከባድ ወንጀል የተከሰሱና መንግስት ተከላካይ ጠበቃ አገልግሎት የማግኘት እድ የተሰጣቸው ባለጉዳዩ በሙሉ ለማስተናገድ በተያያዘ ወቅት ተዘጋጅቶ ለማሰናገድ 452 ክርክር ሰነዶች ተዘጋጅተው እና በ13473 ቀጠሮ የቃል ተርኩሮ ተደርገው ለ28 ስምንት ተከሳሾ የምክር አገልግሎት በመስተ ደቀሉ ተፈጽሟል። ሶስቱን ፍርድ ቤቶች ከፍርድ ቤት ጋር የተያዙ የማስማሚያ ጽህፈት ቤቶችን ለመክፈትና ወደ ትግበራ ለማድረግ ጥናት መካሄዱን በሁሉም ፍርድ ቤት የአስማሚነት አገልግሎትን ለመስጠት የሚያስችል ስርዓትን በቀጣዩ በጀት ዓመት ለማድረግ መታቀዱን ገልጸዋል። በኢፋይሊንግ ስርዓት 1 ሰባት መዛግብትን ከአራት ክልሎች ተቀብሎ በመክፈት አራት ሺ መቶ ሀያ ሰባት ሰነዶችን ለክልሎች በማድረስ በኢኮቴ የታገዘ የዳኝነት አገልግሎት ማድረግ መቻሉና በአንድ ሺ ዘጠኝ መቶ ሰማኒያ አምስት መዛግብት ላይ በቪዲዮ ኮንፈረንስ የታገዙ በሁሉም ችሎቶች የዳኝነት አገልግሎት እያደረጉ እንደሚገኙ ገልጸዋል። በዚህም በሸዋሮቢትና ዝዋይ ማረሚያ ቤቶች የሚገኙ ታራሚዎች አገልግሎቱን እንዲያገኙ የተደረገ ሲሆን ተገልጋዮቹ ወደ አዲስ አበባ ቢመጡ ያወጡት የነበረውን ብር ሶስት ሚሊዮን ስድስት መቶ ስልሳ ስድስት ሺ ስምንት መቶ ሰላሳ ብር ለማዳን መቻሉን ታውቋል። ታሪክ ተደርገው የነበሩ ሁሉም ችሎቶች በሙሉ አቅማቸው ማሰራት የሚያስችሉ ዳኞችን ማሾም ስራ አጠብቆ ለማስቸር የሚያስገዱ ችግሮችን ማቃለል፣ የትራንስክራይበሮችን ጨምሮ ለሁሉም ችሎቶች የሚያስፈልጉ ባለሙያዎችን ማሟላት፣ አመቱን ሙሉ ተጣርተው የበሰሉ በርካታ መዝገቦች እልባት የሚያገኙበትን የሰኔ ወር አፈጻጸም ማካተት ቢቻል ኖሮ የፌደራል ፍርድ ቤቶች ሁሉም ችሎቶች አፈጻጸም እቅድ በላይ የሚደርሱ መሆኑን መረዳት ተችሏል። አገልግሎቱን ለማስፋትም የያዘው እቅድ በአማራ ክልል ፍኖተ ሰላም፣ አዊ፣ ደብረታቦር እና በኦሮሚያ ልዩ ዞን ከሚሴ እንዲሁም ሻንጉል ከማሼ ከፍተኛ ፍርድ ቤት አምስት አዳዲስ የቪዲዮ ኮንፈረንስ ማዕከላት ተከፍተው ስራ መጀመራቸው ታውቋል። የጠቅላይ ፍርድ ቤት 7485 መዛግብትን ወደ ፒዲኤፍ ፎርማት በመቀየርና ሁለት ሺህ አርባ ነባር መዛግብቶችን ወደ ኮምፒውተር በማስገባት ዲጂታላይዝ በማድረግ ዘመናዊ የመረጃ አያያዝ ስርዓትን ማጠናከር መቻሉም አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ኢትዮጵያውያንን ከሳዑዲ ለመመለስ